ዌልካም ባክቱ አናዘር ቬሪ ኤክሳይቲንግ ቪዲዮ ከባለፈው ቀጥሎ። ባለፈው ስለ ሄልዝ ሪሌትድ ጎል አውታ ነበረ ስለ ፋይናንሽል ጎል አይተን ነበረ። ከዛ ቀጥሎ ደግሞ የርሊ ጎል ላይ ወይም አዲስ አበባ ሲመጣ በጣም ማስቀመጥ ከሚጠበቁብን ጎሎች መካከል ሪላሽንሽፕ ወይም ደግሞ ከሰዎች ጋር በሚኖረ ግንኙነት ጋር የተያያዘ ጎሎ ማለት ነው። ብዙቻችን ግን ሪላሽንሽፕ ሲባል ቦይፍሬንድ፣ ግርልፍሬንድ ወይም ጀነራ ሮማንቲክ ሪላሽንሽፕ ይመስለናል። ነገር ግን ሪላሽንሽፕ ማለት በየአመቱ ወይም ደግሞ በዚህ ወር በዚህ ሳምንት አዳዲስ ሰዎችን ማወቅ፣ የምናውቃቸው ሰዎች ደግሞ በፋይናንስ በስፕሪቹዋሊቲ በአጠቃላይ ሁኔታችን ከኛ የተሻሉ ቢሆኑ ተመራጭ ነው። ሶ ህይወታችንን ሞርሽፕ የሚያደርግ በብዙ ነገሮች ዲተርማይን የሚያደርግ ሌላኛው ላይኮል ላይስኮል ሪሌሽንሽፕ ተብሎ ይጠራ። ብዙ ጊዜ ከ25 ዓመታት በታቸው ወይም ደግሞ ሀያዎቹ አካባቢ ስንሆን በጣም ብዙ አይነት ጓደኞች ይኖረናል። እስፔሻሊ ደግሞ ያን ያህል ከኛ ያልተሻሉ ወይም ደግሞ ከኛ ሞር በፋይናንስም ቢሆን በእውቀትም ቢሆን ከኛ ብዙ የተሻሉ አይደሉም። ነገር ግን ድሚያችን በሄደ ቁጥር ምንድነው፣ ሪሌሽንሽፓችን ምንድነው፣ በጣም ውስን በሆኑና ጥቂት በሆኑ ሰዎች ኢቭን፣ አልፎ አልፎ ምንድነው ከቤተሰቡ ጋር ብቻ የመሆን እድሉ ከፍተኛ ነው። ላይፍ ጎል ስናስቀምጥ ወይም ደግሞ ይርሊ ጎል ስናስቀምጥ ሪሌሽንሽፓችን ምን መሆን አለበት? ምን መምሰል አለበት? ከማንከረው ግንኙነት ማድረግ ያለብኝ ሪሌሽን የሚጀምርበት ምን አይነት ፐርሶናሊቲ አለው? ፋይናንሽሉ ምን አይነት ነው? ሄልዝ ስታይሉ ምን አይነት ነው? አጠቃላይ ፐርሶናሊቲ ምን ይመስላል የሚለው ነገር ማወቅ አስፈላጊ ነው ፎር ሚ ሪሌሽንሽፕን በደንብ ካዩት በኋላ ነው ያለበረብን ፋይናንሻል ኢሹ በጣም እየተሻለ የመጣው፣ ሄልዝ ስታይል እየተሻለ የመጣው፣ ስፒሪቹአሊቲ እየተሻለ የመጣው። ስለዚህ ልናሸሽን ሊኖረን የሚያስፈልገን ሌላኛው ላይፍ ጎል ወይም ይርሊ ጎል ሪሌሽንሽፕ ጎል ይባላል ማለት ነው። ሶ የሚባለውን ካስታውሳችሁ የምንልበት አሁን ያለንበት ፐርሶናሊቲ ምንድነው? በዙሪያችን ያሉ የአምስት ሰዎች አቬሪጅነን ተብሎ ይጠበቃል። ዳስ ትሩ፣ ዳስ ትክክለኛ የሆነና የሚያሳምን ነገር ነው። ምክንያቱም ጠዋት ተነስተን ወይም ውሏችን አብዛኞች ከነዛ ሰርክል ከምናደርጋቸው ሰዎች ውጭ አይወጣም። ስለዚህ ምን ማድረግ አለብን ማለት ነው? ሪሌሽን ሺፓችንን ማስተካከል አለብን። ከኔ በፋይናንስ ወይም ከኔ ግንኙነት ያላቸው ሰዎች ወይም ሪሌሽንሽፕ ያላቸው ሰዎች ፋይናንሻል ሻቸው ምን አይነት ነው? እውቀታቸው ምን አይነት ነው? ሄልዝ ስታይላቸው ምን አይነት ነው? ውሏቸው እንዴት ነው? ስፔንድ የሚያደርጉት የሚለውን ነገር በጣም ወሳኝ ነው። ሌላኛው በተሻለ መጠን ግን በሳምንት ባይሆን እንኳን ኦኬ በወር ቢያንስ አንድ አዲስ ሰው ማወቅ። ይህን ለምሳሌ ላይብራሪ ሄደን ሊሆን ይችላል፣ ጂምናዚየም ሊሆን ይችላል፣ ኦር የተለያዩ ጥሩ ቦታዎች ላይ ሄደን አንድ አዲስ ሰዎችን ማወቅ አስፈላጊ ነው። ይህም የበለጠ ምንድን ነው ካለን ፐርሰናሊቲ ሌቭል አፕ እንድናደርግ ሞር ምንድን ነው ግሮ እንድናደረግ ነው። ይህም መጽሐፍ ከምናነበው በላይ የበለጠ ከሰው ጋር ሪሌሽንሺፕ በምንጀምርበት ጊዜ ሞር በቀላሉ አክሽን ለመውሰድ እና የዛን አይነት ፐርሶናሊቲ ለመላበስ ያስችለናሉ። ምናልባት የራሳችን ምርጥ ኳሊቲ ወይም ጥሩ የሚባል ፐርሶናሊቲ ሊኖር ይችላል፣ ግን በተሻለ መጠን ለእኛ ክፍተት ነው ብለን የምናስበው ለምሳሌ ፋይናንሽል ኢሹ ካለን ጥሩ ፋይናንሽል ኢሹ ያላቸው ሰዎች ጋር በተሻለ መጠን ሪሌሽን መጀመር በጣም አስፈላጊ ነው። እኔ ላይ ሼፕ ያደረገኝ ፋይናንሽል ኢሹን በተለይ ከፍ ያደረገልኝ ከሪሌሽንሽፕ ጋር የተያያዘ ነው። ስለዚህ ብዙ ጊዜ ሪል ጎልስ ወይም ላይፍ ጎልስ ሲቀመጥ ከፋይናንሽል ኢሹ ጋር የተያያዙ ነገሮች ናቸው ነገር ግን ሪሌሽንሽፕ አጠቃላይ ብዙ ፐርሶናሊቲያችንን ዲተርማይን የሚያደርግ ነው። ስለዚህ ሊኖረን አዳብት እናደርገው ከፍ ልናደርገው ልናሻሽለው የሚገባል እና በአመት ውስጥ ማስቀመጥ ያለብን ሌላኛው ጎል ሪሌሽንሽፕ ጎል ተብሎ ይጠራል ማለት ነው። ስለዚህ ሪሌሽንሽፕ ግዴታ ከሮማንቲክ ከመውሰድ ብቻ አይደለም፣ አጠቃላይ ከሌሎች ከሮማንቲክ ሪሌሽንሽፕ ውጭ ባሉት ነገሮችን መውሰድ እንዳለብን አስፈላጊ ነው። ሶ ሪኮመንድ የማደርገው በእኔ ላይ ላይፋችን የተሻለ ፐርሶናሊቲ ከፍ የሚያደርግ ሌላኛው ሪሌሽንሽፕ ጎልስ ተብሎ ይጠራል። ናዘር ሌላኛው በጣም አስፈላጊ ደግሞ ብሄብሄራል ጎል ይሰኛል። ብሄብሄራል ጎል ማለት ያለን ባህሪ ማለት ነው። ስለዚህ ምን አይነት ፐርሶናሊቲ ነበር ባለፈው ዓመት ያለኝ ምን አይነት ፐርሶናሊቲ ነበር ከዚህ በፊት ያለኝ የሚለውን ነገር ካወቅን በኋላ ምን አይነት ፐርሶናሊቲ መኖር አለበት። ብሄብሄራል ጎልስ ኤቭሪቲንግ ዲተርሚን ያደርጋል። ምን ማለት ነው አጠቃላይ ውሏችን፣ አጠቃላይ አክቲቪቲያችን፣ አጠቃላይ ላይፍ ስታይላችን ምንድነው? የብሄር ብሄራል ውጤታችን ነው ወይም ደግሞ የባህሪያችን ውጤት ነው። ብሄራችን ፎር ሚ ፎር ኤግዛምፕል ሪአክቲቭ የሚባል አይነት ፐርሰናሊቲ ነበረኝ። አሁን ላይ ግን እንግዲህ መጽሐፍቶችን በማንበብ የተለያዩ ሰዎች ጋር፣ ከእኔ ፐርሰናሊቲ በላይ ያሉ ሰዎች ጋር ግንኙነት በመጀመር ምንድነው አሁን ላይ ሞር ሪአክቲቭ ከመሆኒት ሞር ሪስፖንስ በመሆን ለነገሮች ምንድን ነው ምላሽ የሚሰጥበት አይነት መንገድ የተሻለ ነው ማለት ነው። ስለዚህ ፎር ሚ ያጠናኋቸው፣ የተረዳኋቸው፣ ያገኟቸው አንድ ፎርሙላ ነው ዊች ኮኒት ኤስሲ ኤምዲ ይሰኛል። ምን ማለት ነው? ስማይል ኮንፊደንት፣ ማቾ እና ዲሲፕሊን መሆን አለበት። ከሰዎች ጋር ስፔሻሊ ከሰዎች ጋር ግንኙነት በምናደረግበት ጊዜ ወይም ደግሞ አዳዲስ ሰዎች ጋር ሚት በምናደረግበት ጊዜ አስማቻ ስፖሲብል የተመጠነ ፈገግታ ስማይል ማሳየት አለብን። ሁለተኛው ደግሞ ምን ይባላል? ታት ሚንስ ኮንፊደንስ ኮንፊደንስ ሲባል ካለን ነገር የበለጠ ከፍ ማድረግ ወይም ደግሞ ካለን ነገር ራሳችን ዝቅ ማድረግ ሳይሆን ኖርማላይዝ የሆነ ኮንደንስ ማሳየት እንዳለብን። ዳሰርደዋኒዝ ማቹሪቲ ወይም ኤም የሚባለው ማቹሪቲ ነው። ማቹሪቲ ብዙ ሰዎች ምንድነው እውቀት ኑሯቸው ሼር ማድረግ የሚፈልጉት ኑሯቸው፣ አንዳንዴ ኛም ፐርሶናሊቲ ይመለከታሉ ምንድነው ማቹሪቲያችን ምን ይመስላል የሚለው ነገር አዝማሽ ስ ማቹር መሆን በጣም አስፈላጊ ነው። በእርግጥ ከእድሜያችን በላይ ማቹር ልንሆን አንችልም፣ ግን አስማች አስፖሲብል ማቹር መሆን በጣም አስፈላጊ ነው። የመጨረሻ እና በጣም ወሳኝ ግን ዲ ዲሲፕሊን ተብሎ ይጠራል። ዲሲፕሊን ባይዘው ኢትስ ኤቭሪቲንግ ማለት ይችላል። ዲሲፕሊን ማለት እንግዲህ በስራ በኩልም ሊሆን ይችላል፣ በሌላም በሪሌሽንሽፕ ሊሆን ይችላል፣ በብዙ ነገሮች ምንድን ነው አንድ ነገር ቢመቸንም ባይመቸንም ምንድን ነው ትክክለኛ ነገር እስከሆነ ድረስ ማድረግ ማድረግ እና ለዛ ነገር ተገቢውን ትኩረት ማድረግ ዲሲፕሊን ተብሎ ይጠራል ማለት ነው። ከሪሌሽንሽፕ ቀጥሎ ልናሻሽለውና የራሳችንን ልናደርገው ልናሳድገው የሚገባል የርሊጎር ኦንላይፍ ሆን ብሄ ብሄር አልጎር ወይም የባህሪያችን ሁኔታ ማስተካከል ነው ማለት ነው። ሶ እነዚህ ባለፉት አራት አምስት ዓመታት ላይ በጣም ትኩረት ያደረኩባቸው እና የሰራባቸው ያለቸው የራሴን ፐርሰናሊቲ የተሻለ እንዲሆኑ ያደረጓቸውና ለሰው ሼር ማድረግ መፈልጋቸው ሰዎች ይርሊ ጎል ቢያስቀምጧቸው ብዬ የምፈልጋቸው ናቸው። ስለዚህ መጀመሪያ ምናለው ስልድ ሪሌሽንሽፕ ጎል፣ ከሰዎች ጋር ግንኙነት ማስተካከል ሪሌሽንሽፕ፣ ከኛ የተሻሉ ሰዎች ጋር ሪሌሽንሽፕ መፍጠር። ሁለተኛው ደግሞ ብሄብሄራል ጎል፣ የባህሪያችንን ሁኔታ ማጥናት፣ መረዳት፣ ስለ ራሳችን ባህሪ አዌር መሆንና ያን ነገር የተሻለ ማድረግ ነው። እነዚህ ዛሬ ይዤላችሁ የመጣቸው። በሚቀጥም ደግሞ ሌሎችን ቀሪዎቹ ይዤላችሁ እመጣለሁ። ስብስክራ ያደረጋችሁ ስብስክራ ያደርግልበት፣ ኮመንት አስተያየት ካላችሁ ደግሞ ጻፉልን። ተንክ ፎ ዋችንግ